ዛሬ ደስ አለ። ጥንቸል ተገዛላት። ብሩኬ ለሀይሚ ጥንቸል ገዝቶላት አመጣ ስጦታ። ደስ ብሏታል። ሰላም ሰላም፣ ውድ ተመልካቾቻችን በያላችሁበት ሰላማችሁ ብዙ ትበልልኝ። ዛሬም በአዲስ ቪዲዮ በሀይሚዬ ቤት ከች ብዬላችኋለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ ላይክ አድርጉ ማለት ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡ። ዛሬ እንግዲህ ብሩኬ ለሀይሚ ስጦታ ገዝቶላት አምጥቶላታል። ቤት ውስጥ የምትጫወተውን ጥንቸሎቹን ማለት ነው። በእርግጥ ጥንቸሎቹ በጣም ነው የሚያምሩት። ደስ ይችላሉ እንግዲህ ከሰው ጋር መኖር የሚችል እንስሳ ናቸው። ና ጥንቸሎች በጣም ደስ የሚሉ ናቸው። በዛ ላይ ነጭ ናቸው፣ በጣም ደስ ይላሉ። ና ሀይሚዬን በጣም ወዳለች፣ ደስ ብሏታል። እንግዲህ ፈታ ብላለች ማለት ነው። እንግዲህ ውድ ተመልካቾቼ ሀይሚዬ ምን ይሰማታል፣ እስቲ ስሜቷ ምንድን ነው የሚለውን ነገር በቪዲዮ ላይ አብረን የምንመለከት ይሆናል። ወደ ቪዲዮ ና መንገድ ነው ተጉዘን የመጣ ነው። እዚ አዲስ አበባ ውስጥ ሆኖ ሩቅ ነው። ካኮረፈችም ይህን ስንሰጣት አንድ ላይ ምና ይሆናል። ልጅ ከመወለዳችን በፊት በነዚህ መሞከር ነው አይደል? ልጄ ረሀብ ከሚሞት በስ በነዚህ ታያለ ታይ፣ ይወለድ አይወለድ ይወለድ። እንገባና ና የሀይሚን ሪያክሽን እናያለን። ግን በጣም ነው የደከመኝ። ቢያንስ ሀያ አምስት ኪሎ ሜትር ወናም ተጉዤ ነው እነዚህ ነው ያመጣሁት። አረ ብሩክ ነኝ ክፈጪ መፈጠረች ደግሞኛል። ስታያችሁ እንዴት ትሆኝ? አይነሽ እንጨፍኝ አይንሽ ጨፍኚ። አረ በማሪያም ጨፍኚ ፈለግኩት መፍትሄ አይደል? እስካሁን ከስንት ድካም በኋላ መጥቻለሁኝ። እና ሀይሚዬ፣ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ። አሁን ይዤ የመጣሁት እንግዳ ከእኛ ቀድሞ ልጅ ሊወልድ ይችላል። ገምች፣ ምን አይነት እንግዳ ይመጣል ይመስልሻል? አበባ ወያ ሸንጉልት እንዳ ገልጽ ትገልጫለሽ። እስከ አስር እስኪ ቆጠረሽ እስከ አምስት በቃ ግለጪ። ይትን አራውን እንግዲህ ከኛ ቀድሞ ልጅ ሊወልድ ይችላሉ። እንዴና ሴት ናቸው? አዎ እነዚህ መጡ ብለሽ ለእኔ ጊዜ ነው ደስ ብሎኛል። ሌላ ማንቸስተር ስቲማበለት ሰላም ሰላም፣ እንዴት ናችሁ? ሰላም ሰላም። ብሩኬ እንኳን ደህና መጠ። በጣም ደስ የምልና አዝናኝ ቪዲዮ ነበረ። እንግዲህ ሀይሚዬ ብታኮርፍም እንግዲህ በዛ ፈታ አረጋት አለው ሁለት መቶ ሀምሳ ሺህም ላይ ስጦታ አልሰጠውም፣ በዚህም ስጦታ ልስጣት ብሎ ነው ማለት ነው እና ደስ ስላል ማለት ነው። ወዲ ተመልካቾቼ እንግዲህ ከእኛ ቀድሞ ልጅ ሊወልዱ ይችላሉ ብለዋል። እንግዲህ ከነሱ ይቀድሟሉ ወይስ እነሱ ይቀድሟሉ? ዛሬ እንግዲህ ዙሪያው ላይ የጋብቻ ሁኔታ ያለ ይመስላል። በብሩኬ ንግግር ላይ እንግዲህ የጋብቻ ሁኔታ ያለ ነው የሚመስለው። ወዲ ተመልካቾቼ ሀይሚዬ፣ ሀይሚጌ ትላንትና በሰራችው ቪዲዮ ላይ እንግዲህ ቢፈጠሩም የሚፈጠረው አራቱ ልጆች ናቸው ብለ ነበረ እና በዛም አንጻር እሱ እንግዲህ ዛሬ ጥንቸሎቹን ሰምጣ ወንድና ሴት አምጥተው እንግዲህ በቃ ተሳሳሙ ብሏቸው ፈቅዷቸው ፈቅዷቸው እንግዲህ እንደምትመለከቱት ቪዲዮን እንደምትመለከቱት በጣም ደስ የሚል ቪዲዮ ነበረ። ሀይሚን በጣም ደስ ብሏት ነበረ እየተቀበለችው ማለት ነው። በጣም ደስ ስላላ እንደዚህ አይነት ነገር ቤት ውስጥ ስኖር ያው ብቻ ሰው ብቻውን ሲሆን ልጅ ከሌለ እንደዚህ አይነት ነገር ካሌ ደግሞ ደስ ይላል ማለት ነው። ለማጫወትም ለዛም ለዛም ማለት ነው። እና ጭራሽ ሁለት ናቸው እንግዲህ ሁለቱም አንድ ላይ ሆኖ ያድጋሉ ማለት ነው። እንግዲህ ሀይሚዬ በጣም ደስ ብሏት ያ ተቀብላለች ማለት ነው። ብሩኬም እንኳን ማርያም ማረችሽ ብሏታል። እንግዲህ እሷ ናት እንደ የወለደች ብላችሁ እንዳትደናግጡ። እንግዲህ ትንጨሎቹን አምጥቶ ነው ማለት ነው። ከእኛ ቀድሞ ልጅ ሊወልዱን ይችላሉ አሉ ብለዋል። እንግዲህ ሀይሚ ምን ትላለች? ለዚህ ምላሽ ሀይሚ ምን ትሰጣለች የሚለውን እንግዲህ የሀይሚን ምላሽ የምናይ ይሆናል። እንግዲህ ውድ ተመልካቾቼ፣ ቪዲዮን ከወደዳችሁ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ ይላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ እንሂድ። ሀይሚዬ ምን አይነት ምላሽ ትሰጣለች? እናንተም ሀሳብ አስተያየቶቻችሁን በኮመንት ላይ ያስቀምጡ። እንግዲህ ሀይሚ ምን ልትል ትችላለች? እናንተስ እንግዲህ እነዚህ አይነት ነገሮችን ትወዳላችሁ ትቀበላላችሁ ይላችሁ ወይስ እንዴት ነው የምለውን ነገር እንግዲህ እናንተ በኮሜንት ላይ ሀሳባችሁን አስቀምጡ። እኔም ሀሳቤን በቪዲዮ ላይ አስቀምጣለሁ ማለት ነው። ቪዲዮን ከወደዳችሁ እንዳልኳችሁ ላይክ እያረጋችሁ ጀምሩ ማለት ነው። እያበረታታችሁ ይላላችሁ ለእህት ለወንድሞች ከልብ ከልብ ነው የሚያመሰግናችሁ። ወደ ቪዲዮ ምክንያት ክፈት፣ በፈጠረሽ ደግሞኛል። ስታያጩ እንዴት ትሆኑ? ደግሞኛል ሀይሚ፣ አረ ክፈች በር። ኬት ነው እንትን አይንሽን ጨፍኝ፣ አይንሽን ጨፍኝ አረ በማርያም ጨፍኝ። ፈለግኩት መፍት ያደረግ እስከሆነ ያው ቤተሰቦች ሰምታችኋል። ታኮርፈኛለች ብዬ የሆነበት እጅ ሀያ አምስት ኪሎ ሜትር ተጉዤ ነው የመጣሁት። አንቺ ክፍሎች በሀገሽ ምን አይነት ናት? ሀይሚ አንቺ በር ዘጋ፣ እኔ የትና የት እጅን። አይንሽ አይንሽን ጨፍኝሽን አይንሽን ጨፍኝ። እንዲ እንድ ነው ግግም እጅ ይዛገጅ ሳሎን ገጅ ወይኔ ቡሩኬ፣ እኔ በጠረባ ነው ማፈራረጥችሽ። ጨፍኝሽ አይንሽን፣ ማርያምን እንዳትከፍች፣ ማርያምን የምሬ ነው። ጨፋሽ እሺ፣ እንዳተይ ምንም ተሳስተሽ ማለት ነው። እንዳትከፍች እሺ፣ ተሳስተሽ እኔ የሁሉ ተጉዤ እንትን ታያለሽ ብር ትዘግብኛለሽ። እንዳትከፍች ብሽ ተሳስተሽ ምንድን ነው የምታመጭ ብሽ? ለማንኛውም እንዳትከፍች ብሽ እንጂ እሺ። ለማንኛውም ቤተሰቦች ጠኝ ቆመሽ ከስንት ድካም በኋላ መጥቻለሁኝ እና ሀይሚዬ እንኳን ደስ አለሽ፣ እንኳን ማርያም ማረችሽ እንግዲህ አይደለም፣ ቆይ አረ ይሄ ፓርቱ በጣም ነው የሚያስቀው። እንኳን ማራመረችር አረ፣ በጣም ይገርማል። ብሩኬታው እንጂ እንዴት ሰነች እንደ የወለደችው። አረ ስታሳዝን። ሀይሚዬ ምን ልትለው ነው? ምን ብላ ትገምታለች? እስቲ የሀይሚዬን ግምት እኔ የውድ ተመልካቾች ዝም ብለሽ ገምች፣ ምን አይነት እንግዳ ይመጣልሽ አበባ ወይ አሻንጉሊት ወይ? ጥሩ ገምተሻ። ግን እንግዲህ አበባ ነው ወይም አሻንጉሊት ብላለች። እስቲ ስታየው ምን ይሰማታል? እስከ እንግዲህ አንተ የምርህን ነው ወይ እውነት ነው ወይ ይሄ ነገር ብላ፣ ሀይሚዬም በጣም በደስታ ተቀብላለች። በዛ ላይም እየፈረችው ነው ማለት ነው፣ ደስ ብሏታልም እንግዲህ። መያዝም እየፈረች ነው ያለችው። እናም በጣም ደስ የምል ቆይታ ነው እንግዲህ እያረጉ ያሉት ማለት ነው። እንግዲህ ሀይሚዬ ምን ይሰማታል? ልታንከባክባቸው ነው ወይስ አላንከባክባቸውም ልትል ነው? እስቲ ውድ ተመልካቾች እናንተ ምን ትላላችሁ? ዋና አንቺ ደስታ ነው ታድዬ። እግዚአብሔር ምንም አይሉም፣ በደንብ ያዣቸው። ቀይ ካሮት፣ ቅጠላ ቅጠል ምናምን ነው የሚበሉት። የትናየት እንደ ሄድኩኝ፣ እግዚአብሔርን አምኳን የጠማቸው መሰለኝ። እሺ ወደርሹ ብሉ። እንግዲህ ቤተሰቦች፣ ያው ልፋቴ እንግዲህ ደስ ደስ የሚል ነው መሰለኝ። እንግዲህ ሀይሚዬም ስጦታውን በጣም ወዳለች። ውሀ ላምጣ ላብራቸው፣ ለጠጣቸው፣ ይታጠባሉ ወይስ እንዴት ነው እያለች እንግዲህ እያንከባከበችው ትገኛለች። ጥንቸሎቹም ቤቷን እያሸተቱ ነው። የእኛ ቤት ነው እኛን የምንኖረው እንግዲህ ጥንቸሎቹም ነጭ ናቸው። እሷም ያመጣችው ሰሀን ነጭ ነው። የለበሰችው ልብስ ነጭ ነው። በቃ ደስታቸውን ራሱ በዚህ ማወቅ ይቻላል ማለት ነው። በጣም ደስ የሚል ጊዜ፣ ደስ የሚል ቆይታ እንዳላቸው በጣም ያስታውቃል እና በጣም ደስ ይመስላል እንግዲህ ሀይሚዬ በጣም ደስተኛ ሆናለች። ከዚህ በኋላ እንግዲህ ለእነሱም እቃ እሸምታለሁ፣ ቤት ይሰራላቸዋለሁ፣ ሽንት ቤት ይቆፍርላቸዋለሁ፣ ችግር የለም እያለች ነው አይለያዩ አትክተቻት አይለያዩም ወይ ብላ እየጠየቀች ነው። ያው አይለያዩም እንግዲህ አንድ ላይ ናቸው ምኖሩት ብሏል። ብሩኬም እንግዲህ እንደማይለያዩ ተናግራለች። ውሃ እያጠጣቻቸው ነው እንግዲህ በጣም ደስ ብሏታል። በጣም ደስ ላል። በቃ እኔ ይዣት ነው የምተኘው ብላለች ማለት ነው። ብሩኬም ደግሞ እነዚህን አይተሽ ለእኔ ጊዜ ሳሰጪ እንዳትቀሪ ብሏታል። ኧረ ችግር የለም እነዚህን ያመጣቸው የሰጠሃቸው አንተ አይደለክ፣ እንዴት አንተን ረሳለሁ ብላለች ማለት ነው። ሀይሚዬ እኮ በጣም ጥሩ ጭንቅላት ያላት ያላት የሰውን ስሜት በጣም ትረዳለች እና ምርጥ ልጅ ናት። በጣም ነው የሚወዳት። በጣም ነው በቃ፣ በዚህ በዚህ በጣም አደንቃታለሁ። የምሬን ነው የሚላችሁ እስ ሲሉ ግን ብለሽ ደግሞ እነዚህ መጡ ብለሽ ለእኔ ጊዜ አትስጭኝ ነው ያልኩሽ። ችግር አላደረግን፣ አረ እነዚህ ነው የሰጠኝ አንተ አይደለ እያቸው እኔ እኮ ጠረጠራለሁ፣ ጠርጣሪ ነኝ። እናታቸውን ብታይ አዲስ አዳዲስ ህጻን፣ ህጻንም አለ ብታይ አይ፣ ራሳቸውን በራሳቸው ያጸዳሉ። ምን ማጠብ ከፈለግ ትችያለሽ። ራሳቸውን በራሳቸው ምኑ ነ ቆሿል? እቃ እናጥባቸዋለን፣ እግራቸውን ይህ አሁን ነግተሻት ሚስቲ ማል በልሽ። እንግዲህ በቃ ደስ ስላል ስትል ይሳማት ብሎ ብሩኬም ሲሟታል ማለት ነው። አይሚን በጣም ደስተኛ ሆናለች። ይታጠባሉ አይደላ ብላ እንግዲህ አጥባለሁ፣ እግራቸው ቆሸዋል አጥባቸዋለሁ፣ ብላለች ማለት ነው። እና በጣም ደስ ስላሉ እንግዲህ ሀይሚ፣ ለምንድን ነው እኔን ማይወዱኝ? ለምንድን ነው እኔ ከማይመጡት አንተን ብቻ ነው እንትን እያዱ ያሉት ብላ እያወራች ነው። በዛ ላይም ፈርታለች፣ ያው ስላለመደች ማለት ነው። ስላለመደች ፈርታለች። እየተፈራገጡም ስለሆነ ትንሽ ፈርታለች። በቃ አባታቸውን ነው የሚወዱት ብላ ብሎ እንግዲህ ብሩኬ ወስዷታል ማለት ነው። እኔንም መልመድ አለባቸው እንግዲህ ታያለክ። በፍቅሬ አንበረክካቸዋለሁ። ያለ ሀይሚ መኖር አንችልም እስከ ምሉ ድረስ አደርጋቸዋለሁ ብላለች ማለት ነው። እውነትሽን ነው፣ በፍቅርሽ ያው መያዝ ትችላለች ማለት ነው። እንግዲህ ከዚህ በኋላ ይኸው እቃ እየገዘሁላቸው ማቴሪያል እየሸመትኩላቸው ነው፣ አስቤዛ ምገዛላቸዋለሁ፣ ችግር የለም ልብስ ምገዛላቸዋለሁ ብላለች ማለት ነው። ሀይሚዬ እንግዲህ ብሩኬ እነዚህን አይተሹ ደግሞ ምን እንዳትረሽኝ ብሎ ወጣል። አይ በቀማታ ከኔ ጋራ ነው አልጋ ላይ ይተኛሉ ችግር የለም አለች። አይ አይሆንም፣ ሶፋ ላይ ነው የሚተኙት ብሎ ብሩኬም እያወራ ይገኛል ማለት ነው። እንግዲህ ዛሬ በጣም ደስ የሚል ቆይታ እንዳደረጋችሁ ተስፋ አድርጋለሁ። እኔም በጣም ወድጃ ዋለሁ ቪዲዮውን ማለት ነው። እናንተም እንደወደዳችሁ ተስፋ አደርጋለሁ። እንግዲህ ከተመቻችሁ ቪዲዮ ከተመቻችሁ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ ቪዲዮ እንግዲህ በድጋሚ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበል። በአዳዲስ ቪዲዮ እስክንገናኝ ድረስ እንግዲህ በያላችሁበት ሰላማችሁ ይብዛላችሁ ማለት ነው። ብሩኬ እንግዲህ ተሳሳሙ ብሎ እያሳሳማቸው ይገኛል ማለት ነው። በጣም የሚያሰቅና አዝናኝ የሆነ ነው። ከኛ ቀድሞ ልጅ ያመጣሉ እዚህ ቤት ልጅ ወልዳሉ ብላ ብሎ እንግዲህ ብሩኬም እያወራ ነው። እንግዲህ ያው የልጅ አስተዳደግ ደግሞ በዚህ ይፈተናል። ያንቺ እንግዲህ ልጅ ማቀፍን በዚሁ ተለማማጭ ብሏታል እንግዲህ ቀጣይ ያው ልጋቡ ነው ማለት ነው። ሰርጋቸውን እንጠብቃለን ማለት ነው። እንዲህ ተመልካቾቼ እንዳልኳችሁ እንግዲህ በያላችሁበት ቸር ሰንብቱልኝ። ሰላማችሁ ብዝት በል። በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ። ሩችሽን ተንከባከቢያቸው፣ እና ቤተሰቦችም ያው ደስ እንዳላቸው ተስፋ ያደርጋለሁ። ነው። አንድ ወደ አንተ ነው፣ ግን በቃ አባታቸውን ነው ይፈልጉት። አልኩሽ እኮ ሴትዮ፣ ደግሞ ፈሪ እኮ ነኝ። እንደምወደው እኮ ምንም አይሉም እኮ፣ ምንም ሌላ ማንችስተር። አሁን ነው ችግሩ፣ ቤት ይሰራላቸዋል? እዛ መንከባከብ ነው እንግዲህ። ጥንቸል የምትወዱ ሰዎች እኔ ሁን እኔ ድመት የሚወድ ሰው እንደሁም ያስገርመኛል። እኔ ነው ድመት ድመት